ጤና ይስጥልኝ እንደምን ዋላችሁ፣ ክቡራን ተመልካቾቻችን። አሁን ከዜና ኢትዮጵያ የቢዝነስ ዜና ወደ እናንተ ይደርሳል። አብራችሁን ቆዩ። አሚር ጌቱ ከዜናዎቹ ጋር ቆይታ አድርጋለሁ። የቢዝነስ ዘገባ አጋራችን ኦሮሚያ ባንክ ነው። ከልብ እናመሰግናለን። በዚሁ ወደ ቀዳሚ ጉዳያችን እናልፋለን። የፋይናንስ አገልግሎት ተደራሽነትን ለማስፋትና የማህበረሰቡን የፋይናንስ እውቀት ለማጎልበት በትኩረት እየተሰራ መሆኑን የኢትዮጵያ ብሔራዊ ባንክ አስታወቀ። ባንኩ ያዘጋጀው የመጀመሪያው ሀገር አቀፍ የፋይናንስ ትምህርት ሳምንት በጋምቤላ ከተማ እየተካሄደ ነው። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሞድ በመርሃ ግብሩ ላይ እንዳሉት ዘመናዊ ቀልጣፋና ውጤታማ የፋይናንስ ስርዓት በመዘርጋት ዘርፉን የበለጠ ስኬታማ ለማድረግ እየተሰራ ይገኛል። የብሔራዊ ባንክ ምክትል ገዢ አማካሪ ማርት ኃይለማርያም የፋይናንስ አገልግሎት ተጠቃሚዎችን የግንዛቤ ደረጃ ማሳደግ የፋይናንስ አካታችነትና ደህንነትን ለማረጋገጥ ከፍተኛ ሚና እንዳለው መግለጻቸውን ባልደረባችን ሚፍታ አብዱልቃድር ያደረሰን ዘገባ ያመላክታል። የተባበሩት መንግስታት የህዝብ ፈንድና የልማት ፕሮግራም ለኢትዮጵያ 140 ሚሊዮን ዶላር በጀት አጸደቀም። ገንዘቡ በሴቶች በህፃናትና ወጣቶች ጤናና የማህበረሰቡን ዘላቂ ልማት ለማረጋገጥ የሚከናወኑ ተግባራትን ለመደገፍ ይውላል ተብለዋል። ተቋሙ ይህን ያስታወቀው የኢትዮጵያን የዘላቂ ልማት ግብ ለማፋጠን የሚያስችል የአምስት ዓመት ስትራቴጂን ይፋ ባደረገበት መድረክ ላይ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ክቡራን ተመልካቾቻችን በቀጥታ መስመራችን ባልደረባችን ብሩክታይት አስራት በጉዳዩ ላይ ተጨማሪ ማብራሪያ ልትሰጠን በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንደምን ዋልሽ? እስኪ በተባበሩት መንግስታት የሕዝብ ፈንድና የልማት ፕሮግራም ለኢትዮጵያ የተዘጋጀው የአምስት ዓመት ስትራቴጂክ ዕቅድ ምን ምን ጉዳዮችን አካተዋል የሚለውን መረጃ በአጭሩ አድርሽን? አመሰግናለሁ አሚር። እንግዲህ ቀደም ሲል አንተን በመግቢያ ላይ እንዳነሳው በዛሬው እለት የተባበሩት መንግስታት የስነ ሕዝብ ፈንድ እና የተባበሩት መንግስታት የልማት ፕሮግራም ከገንዘብ ሚኒስቴር ጋር በመሆን ከ2025 እስከ 2030 ድረስ ያሉ የሀገራዊ የልማት ስትራቴጂን የአምስት ዓመት ሀገራዊ ልማት ስትራቴጂን ይፋ አድርጓል። ለነዚህ ስትራቴጂም ታዲያ መተግበሪያ የሚሆን ለአምስት አመቱ 140 ሚሊዮን ዶላር በጀትን አጽድቆ ወደ ስራ ገብቷል ማለት ነው። ከዛሬ ጀምሮም ስራዎች የሚከናወኑ ይሆናል። እንግዲህ ፕሮጀክቱ በተለያዩ ዘርፎች ላይ ትኩረት ያደረገ ሲሆን በተለይም ደግሞ በሕጻናት፣ በወጣቶችና እንዲሁም ደግሞ በሴቶች ላይ ትኩረት አድርጎ የሚሰራ ፕሮግራም ነው። በተለይም የእናቶች ሞትን ከመቀነስ አኳያ በወሊድ ምክንያት እናቶች በርካታ እናቶች በአመት ውስጥ እንደሚሞቱ በመድረኩ ተነስቶ ነበረ። እንግዲህ በዚህም ታዲያ ይህንንም ለመቅረፍና ና የእናቶች ሞትን ለመቀነስ ይህ ፕሮግራም በስፋት እንደሚሰራ ነው የተነገረው። ከዛ ባሻገርም እንግዲህ የጾታ እኩልነትን ከማምጣት የስራ ፈጠራን ወይም ደግሞ የስራ ዘርፍን ከማብዛት ና የስራ አጥ ቁጥርን ከመቀነስ አኳያ እንዲሁም ደግሞ የጾታ እኩልነት እንዲመጣ እንዲሁም ደግሞ የስታርታፖች ወይም ደግሞ መሰረት አድርገው ስራ የሚፈጥሩ ቁጥሮች እንዲጨምሩም ፕሮጀክቱ የሚያግዝ ይሆናል ማለት ነው። ይህ ፕሮግራም እገዛ የሚያደርግ ይሆናል ማለት ነው። ከዚህም ባሻገር እንግዲህ ሀገር ውስጥ የሚከናወኑ በርካታ ስራዎች እንዳሉ ይታወቃል። ለእነዚህም ደግሞ በተለይም ደግሞ በማህበረሰቡ ዘርፍ የሚከናወኑ ተግባራት ላይ እገዛ እንደሚደረግ ነው የተነገረው ማለት ነው። እንግዲህ በዚህ መድረክ ላይም የተገኙት የገንዘብ ሚኒስትር ዴታ ሰመሪታ ሰዋሰው በመድረኩ ላይ በተለይም በመንግስትና በተቋማት መካከል ያለውን ግንኙነት የሚያጠናክር ፕሮግራም ይሆናል ማለት ነው። ይሄኛው የአምስት ዓመት ስትራቴጂ ይፋ ተደረገው የሁለቱን አጋርነት የሚያጠናክር ከመሆኑ ባሻገር በተለይም ደግሞ በሀገር ውስጥ በሚከናወኑ የማህበረሰብ የማሰብ አቀፍ ስራዎችን በስፋት እገዛ እንደሚያደርግና ችግሮችንም በተለይም ደግሞ በጾታ ላይ የሚደርሱ ጥቃቶችን በስፋት የሚቀርፍ መሆኑን ያነሱት ከዛ ባሻገርም እንግዲህ ይህ ፕሮጀክት ወይም ደግሞ ይህ ይፋ የተደረገው ስትራቴጂ በተለይም የሰው ኃይልን ከማጠናከርና ከማሻሻል አኳያ እንዲሁም ደግሞ የአየር ንብረት ለውጥ ተጽዕኖንም ለመቋቋም የሚያስችል ፕሮግራም ነው ማለት ነው። እንግዲህ እነዚህ ፕሮጀክቶች ወይም ደግሞ ይሄ ፕሮግራም የአምስት ዓመት ፕሮግራሙ እየተከወነ ከሄደ በኋላ ማብቂያ ላይ የሚጠበቁ ውጤቶች አሉ። በተለይም የስራ ቁጥርን ከመጨመር የስታርታፕ ወይም ደግሞ ስራ ፈጠራን ቁጥርን ከማበረከት አኳያ ለሀገር ውስጥ የሚገኙ ኢኮኖሚን ከማበረታታት ትልልቅ አስተዋጽኦን እንደሚያበረክት ነው። እንግዲህ በመድረኩ ላይ የተነሳው ብሩክታዊት፣ በቀጥታ መስመራችን ተገኝተሽ ላደረሽን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልሽ። ወደ ሌሎች ጉዳዮች እናልፋለን። በኢትዮጵያ በቅርቡ ወደ ግንባታ የገቡና ሊገነቡ የታቀዱ ሜጋ ፕሮጀክቶች የሀገሪቱን ኢኮኖሚ በከፍተኛ መጠን እንደሚያሳድጉ የምጣኔ ሀብት ምሁራን ገለጹ። በቅርቡ ይፋ የተደረጉት የጉባ ብስራቶች የኃይል አቅርቦት ማሳደግን ጨምሮ በርካታ ጠቀሜታዎችም እንደሚኖራቸውም ተገልጿል። ዮሐንስ አበረ በዚህ ጉዳይ ላይ ተጨማሪ አለው። ኢትዮጵያ ተፈጥሮ የቸረቻትን ሀብቶች በተገቢው ሁኔታ በመጠቀም የኢኮኖሚ ለዋላዊነቷን ለማረጋገጥ የሚያስችሉ ስትራቴጂያዊ ፕሮጀክቶችን ነድፋ እየሰራች ይገኛል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ 30 ቢሊዮን ዶላር ወጪ በማድረግ የምትተገብራቸው ግዙፍ ሜጋ ፕሮጀክቶችን ከጉባ ሰማይ ስር ማብሰራቸው ይታወሳል። ጠቅላይ ሚኒስትሩ ካበሰሯቸው ሰባቱ የጉባ አንጸባራቂ በረከቶች የመጀመሪያው የኒውክሌር ኃይል ማመንጫ ሲሆን፣ ይህም ከታላቁ የህዳሴ ግድብ ጋር የሚስተካከል ለሰላማዊ ዓላማ የሚውል ነው። የኒውክሌር ኃይል ደግሞ ተጨማሪ ኃይል የሚሰጥ ነው የህዳሴ ግድቡን ኃይል መስጠት የተሟላ ያደርገዋል ማለት ነው። አሁን ደግሞ ኒውክሌርን በሰላማዊ ጥቅም ስራ ልናውላለን የሚለው ፓርላማ ትናንት ያጸደቀው እሱ እሱ ትልቅ ተስፋ የሚሰጥ ነው። ኃይል ነው የሚሰጠው ኒውክሌር። ምክንያቱም በቂ አይደለም፣ መቶ ሰላሳ ሰባት ሚሊዮን ህዝብ፣ እስካሁን ድረስ አርባ አምስት አካባቢ ነው የተደረሰ መብራት፣ ሃምሳ አምስቱ አላገኘም። ሌላው ጠቅላይ ሚኒስትር አብይ አህመድ ይፋ ካደረጓቸው የጉባቱ ርፋቶች የተፈጥሮ ፈሳሽ ጋዝ ማምረት ነው። ይሄም በሶማሌ ክልል እውን ሆኗል። ከዚህ ቀጥሎ ደግሞ የጋዝ ምርት አለ፣ እንግዲህ የወጣው ምርት አለ። ከወጣው ምርት ሶስት አራት እጥፍ የሚሆን ሌላ ተጨማሪ ጋዝ እንዲወጣ ደግሞ ፕሮጀክት ተጀምሯል። ያ ደግሞ የበለጠ ኢትዮጵያን ከፍ የሚያደርጋት በዓለም ታዋቂ የሚያደርጋት ነዳጅ ምርት በጣም ከፍተኛ ደረጃ ላይ የሚያደርሳት ነው። ሶስተኛው የጉባ በረከት የማዳበሪያ ፋብሪካ ሲሆን ከ80 በመቶ በላይ አርሶ አደር ለሆኑባት ኢትዮጵያ ትልቅ እፎይታን የሚሰጥ ስለመሆኑ ምሁራን ይገልጻሉ። የኢትዮጵያ ገበሬ ነጻ የወጣበት መሬት በማግኘቱ ብቻ ሳይሆን ማዳበሪያ በማግኘቱ ነጻ የወጣበት ኢትዮጵያ ገበሬ፣ ይህ ትልቅ ነገር ነው። ትልቅ ደስታ። ከጉባ ሰማይ ስር ከተበሰሩ ብስራቶች የኢትዮጵያ የዘመናት ጥያቄ የሆነው የነዳጅ ሪፋይነር ወይም ማጣሪያ ሌላኛው ነው። ጋዴን ውስጥ በጣም ከፍተኛ ነዳጅ ይወጣል። ስለዚህ የነዳጅ ሪፋይነሪ ሲወጣም ደግሞ እነዚህን የኤነርጂ ኃይል የሚደግፍ ነው፣ የውጭ ምንዛር የሚደግፍ ነው። በአጠቃላይ ተከላ ኢትዮጵያን ከአላት ደረጃ ወደ አንድ ደረጃ ከፍ የሚያደርግ ነው። ትሩፋቶቹ ከወለዳቸው የጉባ ብስራቶች በፈረንጆቹ 2030 ወይም በአምስት ዓመት ውስጥ ተጠናቆ ዓለም አቀፍ የበረራ አገልግሎት ይፋ ይሆናል የተባለው የቢሾፍቱ አውሮፕላን ማረፊያ ነው። የኤርፖርት ግንባታ አለ። እንግዲህ ይሄ በጣም ወደ አስር ቢሊዮን ዶላር ይፈጃል ይባላል እና ይሄ ደግሞ ያለውን ከአፍሪካ ያለውን ኮኔክቲቪቲ ከዓለም ጋር ያለውን ኮኔክቲቪቲ የሚያሳድግ ኢትዮጵያ ከበለጸጉት እና ካልበለጸጉት ሀገራት ጋር ያላት ግንኙነት በጣም በከፍተኛ ደረጃ የሚያዳብር ከፍተኛ ፕሮጀክት ነው እና ይህም እንደራሱ አንዱ ትሩፋት ነው። እነዚህ ሰባት የጉባኤ ትሩፋቶች ኢትዮጵያ በቀጠናው ብሎም ባላም የሚኖራትን አቅም በብርቱ የሚያደረጅ ስለመሆኑ ይገለጻል። ከሰሞኑ በቀይ ሽንኩርት ዋጋ ላይ በታየው ከፍተኛ የዋጋ ቅናሽ መደሰታቸውን ሸማቾች ገለጹ። ለወራት በኪሎ 160 ብርና ከዛ በላይ ሲሸጥ የነበረው የቀይ ሽንኩርት ዋጋ አሁን ላይ በኪሎ እስከ 35 ብር እየተሸጠ ይገኛል። ባልደረባችን ኤዶም አማረ በአትክልትና ፍራፍሬ መሸጫ ማዕከላት ተዟዙራ የሽንኩርት ገበያውን ቅኝት አድርጋለች። እንከታተላት። ከወራት በፊት 160 ብርና ከዛ በላይ ሲሸጥ የነበረው ቀይ ሽንኩርት ከቅርብ ጊዜ ወዲህ ከፍተኛ ቅናሽን እያሳየ ይገኛል። በአዲስ አበባ ቄራና ጋርመንት የአትክልትና ፍራፍሬ መሸጫ ማዕከላት አንድ ኪሎ ቀይ ሽንኩርት ከ35 ብር ጀምሮ ሲሸጥ ተመልክተናል። ሽንኩርት ሽንኩርት፣ እንደምታዩ ብዙ አይነት ሽንኩርት ነው የሚመጣ። አንደኛ ሽንኩርት ይሄ ሶማሌ ይባላል። 55 ብር እስከ 50 ብር ነው የሚሸጠው። እስከ 35 ብር የሚቀንስ ሽንኩርት አለ ግን በአሁኑ ሰዓት የተሻለ ሽንኩርት የሚባለው ይሄ ነው። ሽንኩርት በጣም ቀንሷል። ከፍተኛው 35 ብር ነው እስከ ዝቅተኛ 25 ብር ድረስ አለ። ከጥቅምት ወደዚህ አካባቢ ደረቁ ቀላፎ፣ እንደዚህ አይነት ሽንኩርቶች እስከ 35 ብር ማለት ነው። እነዚህ ቀላፎ ሁለተኛ ደረጃ ማለት 25 ብር፣ ያው ጥራት ይለያቸዋል። ሽንኩርት ከ40 ብር ከ35 ብር እስከ 50 ብር አንደኛ ደረጃ ደግሞ እስከ 55 ብር እና ደረጃ አለ። ከመቀነሱ በፊት ከ110 እስከ 120 ብር ነበር። ከ35 እስከ 50 ብር ባለ ደረጃ እስከ ተጠበቀ ድረስ። በገበያ ማዕከላቱ ሲሸምቱ ያገኘናቸው ሸማቾችም የጥቅምት ወር ከገባ ጀምሮ የሽንኩርት ዋጋ በከፍተኛ መጠን መቀነሱን ነግረውናል። ሽንኩርቱ ዋጋ አሁን ቆንጆ ነው። አሁን በጣም ከነበረ ዋጋ እኮ እጥፍ እጥፍ ቀንሷ ማለት ይቻላል። ባለ አካባቢ እስከ 150 140 ገዝተናል። አሁን 52 ብር ያው እንደ ሽንኩርቱ ነው እ 35 ተነስቶ እስከ 50 55 አለ ማለት። ያው በፊት መቶ ምናምን ነበር። እዛ በኋላ ደግሞ የመጨረሻ ወረደ። ያው ማሳ በከረምት ስለማይገቡ በጋ ሲሆን ደግሞ ምርቱ በአንዴ ስለሚገባ ይመስለኛል። ያነጋገርናቸው ነጋዴዎች ቀይ ሽንኩርት ከክልሎች በስፋት እየገባ መሆኑ ለዋጋው መቀነስ ምክንያት መሆኑን ገልጸውልናል። ከክፍለ ሀገር ምርት ሲኖር ግዴታ አትክልት የመቀነስ ባህሪ ያሳየ ከባህሪ ማለት በምርት ሳይኖር እንዳያቸ ከዚህ በፊት እስከ መቶ ሀያ ብር ነበር ማንኛውም። አሁን ግን ምርት ስላለ ቀንሷል። ከተለያየ ቦታ ደግሞ ምርትም ስላለ ያ ምርት ሲኖር ደግሞ ይቀንሳል። ብዙ ጊዜም ከክርምት ላይ ሽንኩርት መስኖ ላይ የዝናብ ሽንኩርት የሚደርስልን በዛ ነው የሚቀንሰው። በብዛት የሚቀንስ በየቦታው ምርት አለና እየደረሰ ነው ስላለ ያው ገቢም አለ። መንግሥት የምርትና የሸቀጦች ዋጋ መናር በዜጎች ላይ የሚያስከትለውን ጫና ለመቀነስ ምርታማነትን ማሳደግ ላይ በትኩረት እየሰራ ይገኛል። ክቡራን ተመልካቾቻችን፣ የሰዓቱ የቢዝነስ ዜና በዙ አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።